ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ድረስ ቀያልን። በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ መረጃዎችን ላይክና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። የሁለት ዓመቱ ጦርነት በፕሪቶሪያ ስምምነት ከተቋጨ በኋላ ትግራይ ክልል አንጻራዊ ሰላም አግኝታለች ቢባልም ከምርጫ ቦርድ ሕጋዊ ሰውነቱን የነቀሰው ዋት በተለያዩ ጊዜያት በሚፈጽማቸው ትንኮሳዊ ክልላ ዳግም ስጋት ውስጥ ወድቃለች። ዋት በፕሮትሪያ ስምምነት ውጭ ድንበር ጥሶ በመግባት በአፋር ክልል ውጊያ በመቀስቀስ የአፋር ግዛቶችን መቆጣጠሩ ሲነገር የነበረ ሲሆን ይህም የፕሮትሪያ ስምምነት መፍረሱ ያንጸባረቀ ተደርጎ ተወስዷል። ህወት ሊወጋይ ተዘጋጅቷል። ባለው ሀራ መሬት በሰፈረው ሀይል ላይ እርምጃ ለመውሰድ ብይን ወደ አፋር የገባውት ቢልም እውነታው ግን እሱ እንዳልሆነ የአፋር ክልል መንግስት አረጋግጧል። መከላከያም ህዋት የተቆጣጠራቸውን ቦታዎች ለማስለቀቅ ትእዛዝ ብቻ የተጠባበቀ እንደሆነ እየተነገረ ባለበት እና አየር ሀይል በህዋት መሳሪያዎች ላይ የተሳካ እርምጃ መውሰዱ እየተነገረ ባለበት ወቅት ህዋት ዳግም የከባድ መሳሪያ ድብደባ መፈጸሙ ነው እየተሰማ የሚገኘው። በአሁኑ የመረጃ ሰዓታችን የዚህን መረጃ ዝርዝር የምታዳምጡ ይሆናል። በሌላ በኩል ደግሞ ትንኮሳ የማይሰለቸውና የሻቢያ ተላላኪውን አጠናክሮ የቀጠለ የሽማግሌዎች ስብስብ የሆነ ህወሃት የውስጥ መከፋፈሉ ራስ ምታስ እንደሆነበት እየተነገረ የሚገኘው ከአፋሩ ትንኮሳ በኋላ ወደ ወልቃየት እንደሚያቀነች ሲጠበቅ የነበረ ህወሃት ወደ ወልቃየት ዘልቆ መግባቱ የተነገረ ሲሆን፣ በዚህ መሃል ታዲያ በሰራዊት የነበረው መከፋፈል በአመራሩ ዘንድ ተስፋፍቶ ከፍተኛ አመራሮች ሽጉጥ እንደተማዘዙ ነው ለማወቅ የተቻለው። የትኞቹ አመራሮች ናቸው ሽጉጥ የተማዘዙት የሚለውንና ሌሎች ጉዳዮችን በዝርዝር አካተናል። እስከ ፍጻሜው አብራችን ቆዩ እያል ወደ ዝርዝር መረጃዎቹ ተሻገርን። የህወሃት የከባድ መሳሪያ ድብደባ መቀጠሉ ተሰማ። ከሳምንታት በፊት ስድስት የሚሆኑ የአፋር መንደሮችን የተቆጣጠረው ህወሃት አሁንም በአካባቢው የከባድ መሳሪያ ድብደባ እየተፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪ የህወሃት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌ ለሁለት መከፈሉ ተሰምቷል። በአፋር ክልል መጋሌ ወረዳ ላይ ከደረሰበት ጥቃት በኋላ ከቶንሳ ቀበሌና ከአጉራባቸው አካባቢዎች የተፈናቀሉ ሰዎች ብዛት 18 ሺህ ገደማ መድረሱን እና 11 ሺህ ያሉን እስካሁን ድረስ ድጋፍ እንዳላገኙ የአካባቢ ባለስልጣን ለኢትዮጵያ ኢንሳይደር ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢ መግባታቸው የተነገረላቸው የትግራይ ኃይሎችም አሁንም ስፍራውን ለቀው አለመውጣታቸውን ገልጸዋል። የአፋር ክልል መንግስት ከሁለት ሳምንት ገደማ በፊት በወጣው መግለጫ የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኙ ቶንሳ ቀበሌ ላይ ጥቃት ፈጽሞ ስድስት መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ዘልቀው ጥቃት ፈጽመዋል መባሉ መሰረተ ቢስ ሲል ማስተባበሩ ይዘነጋም። ጊዜያዊ አስተዳደሩ ይበል እንጂ የትግራይ ኃይሎች ተቆጣጥረዋቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውና አሁንም ስፍራውን ለቀው አለመውጣታቸውን ለኢትዮጵያ ኢንሳይደር ተናግረዋል። አንድ የቱንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከሁለት ሳምንታት በፊት የያዟቸው ከሚልኪ ዋርካ ሚላ ከርፈቱና ከሰብራና ከርሞ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆኑን ገልጸዋል። ከሁለት ሳምንት በፊት ዋረ ከሚባል አካባቢ ተፈናቅለው አሁንም አሮሪ በሚባል የቀበሌው አካባቢ ከሚገኙ ተፈናቃሎች በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ትራስል ተጠር ላይ የሚገኙ ነዋሪ በአካባቢው የሚገኙ አፋር ክልሚኒሻዎች እና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከጸጥታ ኃይሎቹ ባገኙት መረጃ መሠረትን በአካባቢው አሁንም የትግራይ ኃይሎች እንዳሉ ማረጋገጣቸውን ላይ ኢትዮጵያ ኢንሳይደር አስረድተዋል። በተመሳሳይ ቦታ ላይ ከስምንት ልጆቻቸው ጋር ተፈናቅለው የሚገኙ ሌላ አካባቢ ነዋሪ ከትላንት በስቲያ እሁድ ወደ መኖሪያቸው አቅራቢያ ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እየተመለከቱ የአይን ማኞቻችን አሰጥተዋል። እነሱ እዚያ ያሉ መመለስ አንችልም ሲሉም የቀያቸውን አካባቢ ትተው ተፈናቃዮች ወደ ተሰባሰቡበት ስፍራ የተመለሱት ሁኔታውን አስረድተዋል። ኢትዮጵያ ኢንሳይደር በስልክ ያነጋገራቸው የቶንሳ ቀብሌ ኃላፊ የትግራይ ኃይሎች አልፎ አልፎ ከ

የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትግራይ ኃይሎች አካባቢውን ከተቆጣጠሩ በኋላ የቶንሳ ቀበሌ ለሁለት ተከፍሎ ነው ያለው ብለዋል። ግማሹን የአፋር ክልል ሊያስተዳድረው፣ ግማሹን ደግሞ የትግራይ ኃይሎች አሁንም እንደያዙት አቶ አብዱ ተናግሯል። የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮቹ ጉዳይ የሚከታተለውን ቢሮ የሚመለከቱ አቶ አብዱ ከሁለት ሳምንታት በፊት ለኢትዮጵያ ኢንሳይደር በሰጡት ቃለ ምልልስ ከሶስት ቀበሌዎች በድምሩ ሁለት ሺህ በላይ ሰዎች መፈናቀላቸውን ገልጸው ነበር። ግማሹን የአፋር ክልል ያስተዳድረው፣ ግማሹን ደግሞ የትግራይ ኃይሎች አሁንም እንዲያዙ አቶ አብዱ ተናግሯል። የቶንሳ ቀበሌ ባለበት መጋሌ ወረዳ የተፈናቃዮች ጉዳይ የሚከታተለውን ቢሮ የሚመሩት አቶ አብዱ ከሁለት ሳምንት በፊት ለኢትዮጵያ ኢንሳይደር በሰጡት ቃለ ምልልስ ከሶስት ቀበሌዎች በድምሩ ከሁለት ሺህ በላይ ሰዎች መፈናቀላቸውን ገልጸው ነበር። በቀጣይ መረጃ በዋቲ አርሚ አመራሮች መካከል የተፈጠረው ልዩነት እየሰፋ ሄዶ እርስ በእርሳቸው መታኮስ መጀመራቸው ተሰማ። የአለቃውን የሻዕቢያ ትዕዛዝ እየፈጸመ የሚገኘው ዋት በታጣቂዎቹ መካከል የነበረው አለመስማማት ከፍሎ በአመራሮች መካከል መፈጠሩን ተሰምቷል። ከኢሳያስ አፈወርቂ በቀጥታ ትዕዛዝ እየተቀበለ የሚገኘው ዋት በአፋር ድንበር አካባቢ ያሰፈረው ታጣቂ ኃይል ሙሉ ለሙሉ ቆርጦ እራሱን ሐራ መሬት ሲል ወደሚጠራው ቡድን መቀላቀሉ ተሰምቷል። ወደ ሐራ መሬት የተቀላቀለው ኃይል እራሱን አርሚ 43 ብሎ የሚጠራው ሲሆን ሰዓትን ከአርሚ 26 ባለፈው ሳምንት የተወሰኑ ቁጥር ያላቸው ታጣቂዎች ወደ ሐራ መሬት መግባታቸው ማሰማታችን ይታወሳል። በታጣቂዎቹ መክዳት ምክንያት አመራሮች እርስ በእርሳቸው በመጠራጠራቸው በትላንትናው ዕለት በኮሎኔል ትንሳኤ እና ጆን መዴድ ሽጉጥ መተኮሳቸው ተሰምቷል። የግጭታቸው ምክንያት የአርሚ አዛዦች ካልኮር አዛዥ እውቅናና በአፋር ድንበር አካባቢ የሚገኙ ታጣቂዎችን ወደ ሌላ ቦታ ወስዷል የሚል እንደሆነም ተሰምቷል። የኮር አራት ሰላሳ አንድ አዛዥ ሽጉጥ የሚባል ሲሆን የአርሚ 43 አዛዥ ደግሞ ኮርኔል ትንሳይ ይባላል። ኮር አራት ሰላሳ አንድ አዛዥ ሽጉጥ ኮሎኔል ትንሣኤ ከአራ መሬት ጋር ግንኙነት አለው በሚል እንደሚጠራም ከቡድኑ አፈትልኮ የወጣ መረጃ ያመለክታል። ይህ በእንዲህ እንዳለ የህወሃት ወታደራዊ በጠለምት አቅጣጫ ተከዜ መሻገራቸው ተሰማ። የህወሓት ጦር በሸረሪና ሲጠበቅ በጠለምት ወደ ወልቃየት ሾልኮ ገብቷል። ታጣቂዎቹ ተከዚህ መሻገራቸው የተሰማው ከዓመታት በኋላ ወደ ሁመራ የአየር በረራ መጀመሩ በተሰማበት እለት ነው። የወልቃየት ዋና አስተዳዳሪ በበኩላቸው ህወሓት ዛሬም ክስተቱ አልተማረም ለጦርነትም እየተዘጋጀን ሲሉ ተደምጠዋል። ዳግም ወደ ባርነት ላለመመለስ ሚሊዮኖች ሆነን ተዘጋጅተናል ሲሉም ተናግረዋል። ከሳምንታት በፊት ህዋት በአፋር ትንኮሳ መፈጸሙን ተከትሎ በወልቃየትም ትንኮሳ ሊፈጽም ስጋቶች ሲነሱ ነበር። ይህን ተከትሎም የወልቃየት ጦር በተጠንቀቅ ሆኖ ሁኔታዎችን እየተከታተለ እንደሚገኝ መረጃዎች ሲወጡ የነበረ ሲሆን፣ ትላንትና ዕለት በተሰራጨ መረጃ ደግሞ የህዋት ወታደሮች ተከዜን መሻገራቸውን የሚገልጽ መረጃ ወጥቷል። በጠለምት ዋልድባ ገዳም በኩል ተከዜን ተሻግሯል የተባለው ጦር በኮማንደር ሀጎስ የሚመራ እንደሆነ መረጃዎች አመልክቷል። ታጣቂዎቹ ከትግራይ ደብረ አባይ ተነስተው በዋልድባ ገዳም አቅራቢያ በሚገኘው በማይተክሊት ቀበሌ መግባታቸው የሚገልጽ መረጃ በምስራቅ ጠለምት ወረዳ ማይተክሊት፣ ማይሃሙሲት አንበሳ መቃብርን እና አዲስ ኮሎ ቀበሌዎችን እንደያዙ ተነግሯል።